ሰላም ወደቺ፣ ዛሬ ልጄን ይዤው ወደ ዳውንታውን ይሄዳሉ። ለስራ ነው የሚሄድ። እስኪ አንዳንድ ነገሮች ሰራ በትንሹም ቢሆን እንዳይ ስለፈለኩኝ ዛሬ እሱ ነው ይዤው የሚሄደው። አለባበስ የላሳየችው ከልጄ ጋር ስለሆነ እንግዲህ ወንድ ልጅ ይዛችሁ ስትወጡ መሯሯጥ ስላለ ለዛ ነው ይሄንን የለበስኩት። በጣም ሲምፕል የሆነ ቀሚስ ነው የለበስኩት። ያው ሰኞም ስለሆነ ለኦፊስ የሚሆን አለባበስ አይደለም፣ ግን ሲምፕል የሆነ አለባበስ ነው መልበስ የፈለኩት። አክሰሰሪ አድርጌያለሁኝ። ቀለበት፣ ዶንት ኖ አለባበስ ነው ያደረኩት። መስቀሌ እንትን ብሎብኝ ሌላ ከራስ ካራክ ድረስ ያው ይሄን መስቀል ነው ይሄን ያደረኩት። ማተቤ ነው አውርቄዋለሁ። አለባበስ ይሄን ይመስላል። አይ ዶንት ኖ ጂኒ ቢኒ ቀሚስ ነው የለበስኩ። ጫማ አይና አሳያቸዋለሁ እስኪ ቀርቶ እዚህ ጋር ሰፊ ስለሆነ ቀበቶ ባረግልበት ያምራል ብዬ ያስባለሁኝ ቀበቶ አድርጌበታለሁ። ያለ ያላለባበስ እንዲሆን በሚል ነው እንጂ ለኦፊስ የሚሆን አይደለም። በእርግጥ የሆነ ኢንፎርሜሽን አንዳንድ ነገሮችን አጣርቼ ለመምጣት ነው ግን ብዙ ጊዜ ስለሚጠይቀኝ እስኪ ልጄን ዛሬ ወንዱ ልጄን ይዤ እወጣለሁ ብያለሁ። አንዳንድ ነገሮች እንዳይ ትምህርትም ስለሌለ ያ እንደዛ አደርጋለሁ። የዛሬ የቀንፖር ሳይን ላሳያቸው፣ ይህ ነው የማደርገው ሳ በጣም ደስ የምትለኝ ች ቦሰው ማለት ነው። ሁልጊዜ እነግራቸዋለሁ። እንግዲህ ትራንክ ኮሌክሽናቸውን በጣም ነው የምወደው። ግን ይሄኛው እንግዲህ ትንሽ ሰፋ ያለ ነው እና ያኛውን ለመግዛት ፈልጌ ነበር እና ያኛው ግን በጣም ትንሽ ነው። ዋጋውም ደግሞ ቬሪ ኤክስፐንሲቭ ነው። ከዚህ በፊት አውርተን እናውቃለን። ግን ይህን ከገዛሁት በኋላ አረሙን ነው ይሄ ፓውቹ የሌላ ቦርሳ አይ ነው እንጂ ይሄኛው ይመጣል የፓውች ማንጠልጠያው አብሮ ማለት ነው። ከስትራይፑ እዚህ ጊታር ስትራይፕ ግን ይሄኛው የለውም ከዚህ ቦርሳ ጋር ማለት ነው። አዳርጌበት ነው። እኔ ያ ይሄንን ይመስላል። ጫማዬን አሳያችኋለሁ ግን ቱማች ሆነ መሰለኝ። ቀበቶን ይሄ ልብስ ለቀቅ ያለ ልብስ ስለሆነ ብዙ ጊዜ እርጉዝ ያስመስላችኋል ያለ ቀበቶ ስትለብሱት ማለት ነው። ብዙ ጊዜ ሰው ይጠይቃል አይደለም። ለዛ ነበር ያደረግኩት። ግን አይ ዶንት ኖ እዚህም ጋር ከዛ ላይ ፓውች አክሰሰሪ፣ በዛ ላይ ቀበቱ አሮደቱ ተማይ ቲንክ ቀበተው መውለቅ ያለበት መሰለኝ። ምን ታስባላችሁ? አሮ ነው ቀበተው። አይሆንም ከዚህ ጋርና፣ ያ ቦርሳውን ይሄንን ስለምወስደው እስቱማችሁ ሆነ እንደገና ደግሞ በስሊፐር ነው ያደረኩትና ለባበሴ አላና ፖርሳውን ካልቀየርኩት አያምርም። በጣም በዛበት ስለሆነ ቀበቶ ላውልቀው ነው። ፖርሳ የመቀየር ስለማልፈልግ እንደዚህ ቢይዘው ይሻላል። ቀበቶ ቢቀር ያ ኖርማል ቢሆን የተሻለ በጣም ሲፕል ይሆናል። ለባበሴ ይሆናል ማለት ነው አሮ ነው ኮመንት ላይ እስኪ ንገሩት። ኤኒዌይ እኔ ያለቀበቱ ነው መውጣው። ይሄንን ይመስላል የዛሬ አለባበሴ። ሰላም ሰላም ውዶችዬ እንኳን ወደ ሳራ ላይፍ ስታይል በሰላም መጣችሁ። አዲስ ሰዎች ካላችሁ ሳራ እባላለሁኝ። እዚህ ቤት ውስጥ ለፋሽን ለግጃዊ ባይክ ዲ አይ ዋይ አድርጎ ቤት ማሳመር ሁሉ ነገር ማለት ነው። ብዙ የሶስት ልጆች እናት ነኝ። የራሴን ኦፒኒየን አሜሪካ ውስጥ የምኖር የራሴን ኦፒኒየን ሸር አድርጋለሁ። እንደዚ አይነት ነገር መስማት ማየት የምትፈልጉ ሰዎች ቤቱን ሰብስክራይብ እያደረጋችሁ ቤተሰቡ ሆኖ፣ እናንተ ደግሞ ሳራ አይዞሽ በርቺ እያላችሁ ከኔ ጋር የምታበረትኝ ውድ ቤተሰቦቼ እንኳን በሰላም መጣችሁ። ዛሬ አነስ ያለች ቪዲዮ ልጄን ዳውንታውን ይዞ ይሄዳለሁ ማለት ነው። አንዳንድ ነገር እና በዛው ደግሞ የምኖርበትን ሀገር ዳውንታውን እናሳያችኋለሁ፣ ለማሳየት ማለት ነው ይዞ ይሄዳለሁ። ከኔ ጋር አሁኑ አወዳችኋለሁ። አመሰግናለሁ። ባይ። እንግዲህ ልወጣ ስል በህይወቴ ሙሴ እንደዚህ ገበሬ ይሆናል ብዬ አስብ ነበረ ነበር። ገበሬው አሁን ምንድን ያለ ምንድን ነው እየተከልክ ያለው ነገር ምንድን ነው? የሙሴ ግብርና ይሄን ይመስላል። በሩ ላይ፣ በራችን ላይ ገበሬው ሙሴ ዘራበታል። በጣም የገረመኝ ከሁሉም ነገር የመኮትኮጫው እስኪ ሹካ መሆኑ ነው። ምን ነው በሹካ ሙስዬ? በህይወቴ አልም ማላውቀው ሙስዬ ገበሬ ይሆናል ብዬ። ግብርና አሁን ምን ያህል ኪሎ እንጠብቅ ሙስዬ? እዚህ ስንት ነጭ ሽንኩርት ይወጣል? ይወጣዋል። ስማ ምን ያህል ኪሎ ነው የምንጠብቅ? እነዚህ ነሽ ሽንኩርቶች። ኦኬ በፓውንድ ስንት እንጠብቅ? ስንት ቀላል ተዘራ በቃሪያ አሁን ሽንኩርት፣ ለጊዜው ለምን ለጉንፋ እንዲሆን ነው። ውዶችዬ ከእርሻችን ተመልሰናል። ሙስዬን አይታችሁታል። እንግዲህ ባኪያርድ ላይ ራሱ አይደለም ያደረገው፣ ፊት ለፊቱ ላይ ወጣ ገባ ስል ምክንያቱ ውሀ እንዳጠጣው እንዳረሰው ነው የሚለው ግን ሳፋሮ ሽንኩርት እንደዘራ እንዳያውቅለት ይመስላል። እንግዲህ እርሻውን ፊትለፊት ቁጭ አድርጓል። ለማንኛውም እውነት ለመናገር እያደጉለት ነው ብዙ ደና ናቸው አድገዋል። አሁን ደግሞ ከእናንተ ጋር ወደ ዳውንታውን መጥቻለሁኝ። ዳውንታውን የሆነ ኢንፎርሜሽን የምሰራው ፕሮጀክት አለ። ለዛ ኢንፎርሜሽን መጠየቅ እፈልጋለሁና ሄድ ኦፊሱ ዳውንታውን ነው ስላሉኝ እዚህ መጥቻለሁና ብዙ ጊዜ ልጄ እኔ 24 አወር እንግዲህ ፉልታይም ማዘር ነው እውነት ለመናገር ማለት። ግን ያ ማለት ስራ አልሰራም ማረር፣ ልጆችን ድሮፕ ካደረግኩ በኋላ የምሰራቸው የተለያዩ ስራዎች አሉና ብዙ ጊዜ የሆነ በቃ ሊፕስቲክ ተቀብቼ ምናምን አለባበሴ ምናምን ያይ እና የት ነበርሽ ይለኛል። እነሱ የሚመስላቸው ቤት ውስጥ ሙል ነው የሚመስላቸውና ብዙ ጊዜ እና እስኪ ዛሬ የቀን ውሎዬን በትንሹም፣ ቢሆን ብዙ ስራ የለኝም ላሳየው ብዬ አንዳንድ ነገሮች ደግሞ እስኪ እንዲማርም ልጆቼ ቢዝነስ እንዲያውቁ ፈልጋለሁ እውነት ለመናገር አሁን በጣም እየከበደ ነው የሚሄደው ማለት ነው። እና ትምህርት ብቻ አዋጭ ነው ብዬ አላስብም። ብዙ የተለያዩ ነገሮችን ማወቅ አለባቸው ብዬ አስባለሁ። እና ዛሬ የመረጥኩት ወንዱ ልጄን ነው እንግዲህ ማርኮን ከኔ ጋር ይዤ እሄድና ዛሬ በትንሹ አጠር ያለ ከኔ ጋር ይውላል ማለት ነው። የሁል ጊዜ ጥያቄው የት ነበር የሚለው ጥያቄውን ይመልስለታል ብዬ አስባለሁኝ እና ዳውንታውን ያለሁት እንግዲህ ዳውንታውናችን ይሄን ይመስላል ከሞላ ጎደል ማለት ነው። እስከ ተወሰነ መንገድ ድረስ ድራይቭ እያረኩ እኔ ስለሆነ ሄድኩት፣ ለዛ ነው ያልቀረጹት። አሁን ደግሞ ዳውንታውን ወንድሜ ይኖራል፣ እሱ ጋር ሂደን እሱን ፒክ አድርገን እሱ ስለያዘው ነው ትንሽ መቅረጽ የቻልኩት ማለት ነው። የሚሄድበት ሄድ ኦፊሱ ፓርኪላት የለውን በጣም ይርቃል፣ በእግራችሁ ከምናረግ እሱን ፒክ አድርጌው እሱ ድሮፕ እንዲያደረገን አደረኩኝ በጣም ቅርብ ስለሆነ ከዳውንታውኑ ማለት ነው ቤቱ ያ እና ለዛ ነው እንግዲህ ሰፋ አድርጌ መቅረጽ አልቻልኩም ሌላ ጊዜ ግን እንግዲህ አስጎበኛቸዋለሁ ሀገሬን ለዛ ነው በትንሹ እንጂ በጣም ብዙ የሚታይ ነገር አለን እኛ ያው ትልቁ ነገር ልጄን ይዤ ለመውጣት ነው አንዳንድ ነገሮች ማድረጋቸውን ደይታያም እንዲያቀው ፈልጌ ከእሱ ጋር ነው ያለሁት ያ ውዶችዬ፣ እኛም በተቻለ መጠን እንግዲህ ልጆቻችን የተለያዩ ነገሮችን እንዲያውቁ ማሳየት መቻል አለብን ብዬ አስባለሁ። ለምን በጣም ብዙ ነገሮች እየተቀየሩ ነው፣ እንደምታውቁት እነዚህ አርቲፊሻል ኢንቴሊጀንቶች በብዛት እየመጡ ነው ያሉትና እነሱ ደግሞ ብዙ ጊዜ የተማረውን ኃይል ነው የሚወስዱትና አንዳንዴ ትምህርት ብቻ ሳይሆን ሳይድ ላይ የሆነ ቢዝነስ ማጥናት አለባቸው ብዬ አስባለሁኝ የምትሰሩትን ነገር ብታሳዩቸው መልካም ነው ብዬ አስባለሁ። እናንተም እንደዚህ አይነት ነገር ካላችሁ ብዙ ጊዜ እኛ ኮሚኒቲ ፎከስ የሚያደርገው ትምህርት ብቻ ነው። ትምህርት ኦፍኮርስ ነምበር ዋን ፕራሪቲ ነው። ያለ ትምህርት የሚሆን ነገር የለም። ግን ሳይድ ደግሞ የሚሰሩ ነገሮችን ደግሞ ብታሳዩቸው መልካም ነው ብዬ አስባለሁኝ ማለት ነው እና ብዙ ጊዜ በእኛ ኮሚኒቲ ብቻ ነው የማይሰበከው እንጂ ሌላዎቹ በጣም በየቦታው ብትገቡ በየቦታው ማለት ነው በደንብ ነው እየተማሩ ያሉት ማለት ነው እና ልጆቻችን የተለያየ ነገር እንዲሰሩ ማሳየት ደግሞ ልጆቻችን ብዙ ጊዜ በምንነግራቸው ሳይሆን የሚያዩትን ነገር ነው ደግሞ የሚማሩትና ማሳየቱ መልካም ነው ብዬ አስባለሁኝ። ጀስት የአንዳንድ ነገሮችን ሳውራ ምናምን ያህል በሚል ነው። እንግዲህ እዚህ ኦፊስ መተን የምሰራውን ነገር ጠያቄ ስጠይቅ ምን ስል ቁጭ ብሎ አዳምጧል። ምን እንደምሰራ ጠይቄውም አውቆታል። አሁን ደግሞ ወተናል። ወጠን እንግዲህ የት እንሄዳለን? ወደ ስራ ቦታ አይ ቲንክ አይ ዛሬ ትምህርት ቤት ትምህርት ቤት። ሁለት ወር ዩዥሊ ኤቭሪ ይር እንሄድ ነበር ወደ ኢትዮጵያ ማለት ነው ረጅሙ ጊዜ የምናሳልፍ ነበረ። ግን አሁን ይህን ሁለት ዓመት ቀርተናል ማለት ነው ባለ ሁኔታ ስለሆነ እዚው ሀገር ነው። እዚ ሀገር ደግሞ ከሁለት ሳምንት በላይ ቫኬሽን አንወጣም። ስለዚህ ትምህርት ቤት መማር አለበት ሳመር ዝም ብሎ ከሚቀመጥ ብዬ ሳምር አስመዝግቤዋለሁ። ከዛ እንግዲህ ወደ ትምህርት ቤት መተናል። የዲቫይስ የሚማርበትን ይዘን ለመሄድ መተናል። ከዛ ዚፒ ካደረግና ጸጉር ቤቴ ደግሞ ሄድኩኝ። ይህንንም እንዳየው ስለፈለግኩና ለሰራተኞች ቼክ ድሮፕ ማድረግ አለብኝ ሄድኩት። እንደምታዩት የስራ ቀን ነው ግን እንዴት ስለ እንደሆነ እዩት። ብቻ አንድ ሰው ነው ዛሬ የሚሰራው። በጣም ቢዝነስ እኛ ሳምር ታይም ብዙ ቬኬሽን ስለሚወጡ ብዙ ካስተመሮች ትንሽ ቀነስ ይላል። ደህና ነው እግዚአብሔር ይመስገን፣ ግን በጣም ይቀንሳል ማለት የፋሚሊ ጸጉር ቤት ነው ያለን። ነጮች ናቸው ካስተመሮቻችን እንግዲህ ከልጆች አዋቂ ሄር ስለሆን ሲሆን የነጮች ጸጉር ቤት እንደምታውቁት፣ ወንዱንም ሴቱንም ህፃኑንም ጸጉር እንቆርጣለን፣ ቀለም ምናምን ተመሳሳይ ነገር ነው የምንሰራው። እና ዩ ቬኬሽን የሚወጡበት ታይም ስለሆነ እንደዚ አይነት ታይም ላይ በጣም ስሎ ነው የምንሆነው ይሄንን ሁለት ወር እስከዚህም ነው የሚሆነው። ማለት ነው ወደ ትምህርት ቤታቸው እስኪመለሱ ድረስ በየሀገሩ ስለሆነ የሚሄዱት ማለት ነው። ከዛ ደግሞ ቢሎችን ለመክፈል ፖስታ ጋይ እየሄድኩኝ ነው። ይሁት እንግዲህ በጀርባ በኩል ማለት መጸጉር ቤት ቢልዲንግ፣ ሰው በቃ ከሌላ ቦታ አምጥቶ ፍራሹን ምኑን አያችሁት፣ አምጥተው ይጥሉታል ማለት ነው። ክፍት ስለሆነ ጀርባው አያችሁት፣ መዓት እንግዲህ ወስደውታል ኦልሬዲ ማለት ነገር ነው የምታዩት ማለት ከቤታቸው ምናምን ያው ላለመክፈል መሰለኝ መጠው ይጥላሉ። እና እኔ በጣም ነው የሚያስቀኝ፣ ሰው እንደዚህ በቁም ነገር እዚህ ድረስ መጥቶ እቃ ጥሎ ሲሄድ ይገርመኛል። እንግዲህ ቢላችን እሱንም እያየ ነው። ከዛ እየተራመድን ወዴት እንመለሳለን? ወደ ቤታችን እንግዲህ ይዘን ማለት ነው። እና የቀኑ ስራዬ ከሞላ ጎደል ይሄንን ይመስላል። በጣም ብዙ ጊዜ ልጄ ስለሚጠይቀኝ ነው የት ነበርሽ የት ነው ምናምን ስለሚለኝ በቀላሉም ቢሆን የተወሰነ ነገር አይቷል ብዬ አስባለሁ። እንግዲህ ዛሬ ትንሿ ብሎጌ እችን ትመስላለች። እንግዲህ እስካሁን ድረስ ከኔ ጋር ስለነበራችሁ ባላችሁም በሌላችሁ ነገር ሁሉ እግዚአብሔር አመስጋኝ ሁኑን እላለሁኝ። መልካም ቀን፣ ቸርን ሰንብት ባይ